የሚጠቅማችሁ ነገር ባለትዳር የሆነ ልጅ ነው ይዛ የመጣችው አይሚ። ባለትዳር ነው ልጁ፣ ባለትዳር ነው። እንዴት ባለትዳር ልጅ ወንድ ይዛ ትመጣለች ብሎ እንግዲህ፣ እስቲ ጆሲ ጋር ምንድን ነው ነገሩ፣ ለምን ዝም አለ ጆሲ ብዬ ደውዬለት ነበረ። ጆሲም እስቲ እናያለን ከቦስካ ረቤት ቤተሰብ ምን ጉድ ነው ምን ጉድ ነው ምንድን ነው አዲስ ነገሮች እንደዚህ እየወጡ ያሉት ምንድን ነው ነገሩ ቤተሰብ አሁን እንደው እንደው ገና ለገና ገና ለገና ወንድ ይዛ መጣች ብላችሁ ገና ለገና አንድ ጩጬ ልጅ ይዛ መጣች ብላችሁ ልጁ ረ ሰዎች ተው ምንድን ነው ምንድን ነው ቆይ አደለ ምን ያልገባኝ ነገር አለ ቤተሰብ ምንድን ነው አሁን ሀይሚ ይሄን ነገር ያመጣችሁ እሷ ወይ ልጁን ፈልገው አይደለም ወይ አነጋግሮ አይደለም እንግዲህ ይሄ ልጅ እኔ በደንብ ነው የማውቀው። ቲክቶከር እኮ ነው፣ ቲክቶከር ነው። ከዛ ከአጭር አለ የሆነ ጥርሰ ፍንጭት ጋር ነው የሚሰራው። ቦስ ሆኖ ነው የሚሰራው። ብዙ ጊዜ ካያችሁት ይሄ ልጅ ማለት ነው። እና ይሄ ልጅ ገና ትንሽ ልጅ እኮ ነው፣ ትልቅ አይደለም ቤተሰብ። እና በጣም የሚገርማችሁ ነገር ባለትዳር የሆነ ልጅ ነው ይዛ ይመጣችሁ አይሚ። ባለትዳር ነው፣ ልጁ ባለትዳር ነው። እንዴት ባለትዳር ልጅ ወንድ ይዛ ትመጣለች ብሎ በቃ እያራገቡት ነው ቤተሰብ፣ እያራገቡት በቃ ደወልኝ ሰው። እንደውም አሁን ይሄ ልጅ በመድኃኒዓለም ገና እንኳን 21 ቢሆን ነው ወይ 21 ወይ 21 በቃ ከ20 እና ከ21 አይበልጥም። ይሄ ልጅ እንዴት ነው ባለ ትዳር ሆኖ? በመድኃኒዓለም በአሁኑ ሰዓት ይሄ ልጅ ገና ገና የሚፈነዳበት ሰዓት ነው። ገና ብዙ አልታ የማይታወቅልሽ ነው። ይታወቃል ግን ቦስ ነው የሚሰራው፣ ግን እንደዚህ ባለ ትዳር ተብሎ የሚወራለት ልጅ አይደለም። እናንተ ኧረ ምን ጉድ ነው? በስመ አብ መንፈስ ቅዱስ። እኔ እኮ በጣም ነው የጨነቀኝ። ደግሞ የሚገርማችሁ ነገር እናንተ በጣም ብዙዎቻችሁ ሶሲ ጥሩ ነች፣ ሶሲ እንደ ምንም ነገር። ጥሩነት የለም በአሁን ሰዓት። ማንም ለማንም ጥሩ አይደለም፣ ማንም ለማንም። ይሄ ነገር በጣም በብዙ ብዙ መንገድ ላይ እየሄደ ያለው ቤተሰብ እና እኔ ከቢኒ የሰማሁትም ነገር አለ። ቢኒ ትላንትናም ላይቭ ላይ በጣም ሲናገር ነበረ። ብሩኬ አወራኝም ግን ሀይሚት አወራኛለች ምናምን ብሎ እየተናገር ነበር። ግን ያው እዛ የተደረገውን ነገር ቢኒ ባያወጣው ጥሩ ይመስለኛል። አሁን ብሩክ እየተሳሳተ ነው ያለው ግሩፕ ውስጥ ብሩክ ባያወራ ጥሩ ይመስለኛል። ግሩፓቸው አለ። ከግሩፕ ውስጥ ሚስጥር የሚያወጣ ሰው አለ እና ምን አሉ መሰላችሁ? ብሩኬ ግሩፕ ውስጥ የተናገረው ነገር ጠይቄያለች አንድ ዜድ የምትባል እህት፣ ሁላችንም ስናፋጠው እኔና ሀይሚ ምንም ነገር የለንም፣ ምንም ነገር በውስጣችን የለም። እኔና ሀይሚ ጥሩ ቤስት ጓደኛሞች ነን እንጂ ፍቅረኛሞች ልንሆን አንችልም፣ ላገባትም አንችልም ብሏል ብላ ቲክቶክ ላይ እንዳለ ዘርተዋለች። ቤተሰብ ማየት ትችላላችሁ ማየት ትችላላችሁ። እንደውም እኔ በዚህኛው ስልክ ነው እንጂ አውጥቼ ያሰማችኋለሁ። ግን ለምን ብሩክ ያላለውንም ነገር እያመጣን እዚህ ጋር ባንናገር ጥሩ ይመስለኛል። ግሩፕ ውስጥ ብሩክ ይሄን ያወራል ብሎ እኔ እርግጠኛ ብሩክ እንደዚህ አይነት ነገር እንደማይናገር ቤተሰብ፣ እውነት የፈለገ ነገር ይምጣ፣ ብሩክ እንደዚህ አይናገርም። እንደው የፈለገ ብሩክ እሺ ለሃይሚ ፍቅሩን አልገለጸላትም። ለሃይሚ ፍቅሩን አልገለጸላትም ማለት ሃይሚን አይወዳትም ማለት አይደለም። ቤተሰብ እዚህ ጋር መረዳት ያለብን ነገር አለ ሃይሚ ብሩክ ለሃይሚ ፍቅር አልገለጸላትም ማለት ብሩክ ሃይሚን አይወዳትም አደለም። ይሄን በደንብ አድርጋችሁ አስቡ። ብሩክ በጣም ነው ሃይሚን የሚወዳት በጣም ይወዳታል፣ ግን የሚወዳት በምን እንደሆነ አናቅም፣ በፍቅር ይሁን በወንድምነት ይሁን በቤስት ፍሬንድነቱ የምናውቀው ጉዳይ የለም። ይሄን እነሱ እግዚአብሔርና እነሱ ናቸው የሚያውቁት ማለት ነው። እና ብሩኬ ደግሞ እኛ ስንጭ አንጫ ነው፣ ብዙ ደግሞ አንጫ ነው ብሩኬ ነው። እባካችሁ በቃ መጫን የለብን እና ቃልን ሀይሚዬ፣ አዎ ተጎርታለች። ሀይሚዬ በዚህን ሳት ጥሩ ስሜት ላደለችም። እኔ ራሱ ማርያምን ነው ምላችሁ። እንደውም ሀይሚ ትንሽ ቡታጀራ ሂዳ ራሷን አረጋግታ ብትመጣ በጣም ነው ደስ የሚለኝ። እግዚአብሔርን ነው ምላችሁ። እና ይሄን ነገር ደግሞ ሴራ እየጠነሰሰች ያለችው በቀደም ለታ አውጥቼ አሰምቻችኋለሁ። ሴራ እየጠነሰሰች ያለችው እሷ ራሷ ሶሲ ነች። ሶሲ ነች። እናንተ አልገባችሁም ነገሩ። ማርያምን አልገባችሁም ነገሩ። በቃ በጣም ከባድ ነገር ነው፣ እየጠነሰሰች ያለች በቃ እና ልጁ ባለትዳር ደግሞ አይደለም። ባለትዳር ነው ብላችሁ ለምታወሩን ነገር ማለት ነው። ግሩፕ ውስጥ ደግሞ ያላችሁት ግሩፕ ውስጥ ብሩኬ እንደዚህ ነገር እርግጠኛ ነኝ አያወራም። ስለ ሃይሚ እንደዛ ብሎ ስናፋጥጠው ብሩኬ ነው ያሉት። ጆሲ ጋርም ደውዬ አለው ቤተሰብ ጆሲ ጋር ደውዬ ብዙ ሰው በመሀላቸው ስለገባ እኔ መግባት ደብሮኝ ነው እንጂ መሀላቸው እገባለው አያለው ችግራቸውን ብሏል። ኤፊ ጋም ደውዬ ኤፊን ያሞኛል እንደዚህ አይነት ነገር ለምን እንትን ማለት አልችልም በጣም ታምሜ ነው ያለሁት ነው ያለኝ እግዚአብሔር ይማረው ኤፍሬምንም በጣም አዝኛለሁ ኤፍሬም ያለበት ነገር በጣም ያሳዝናል አሞኛል ነው ያለኝ እና ጆሲ ግን አያለው የሚሆነውን ነገር እናያለን እናውራለን ከቦስ ጋም እያወራን ነበረ ይሄ ነገር እንዲፈታ ብሎኛል በጣም ደስ ይላል ጆሲ ሰው አክባሪ ነው ባለፈውም እንደዚሁ በጣም ሲያወራ ነበረ አውራ ነበር ቲክቶክ ላይም ዛሬም እንግዲህ እስቲ ጆሲ ጋ ምንድን ነው ነገሩ? ለምን ዝማ ለጆሲ ብዬ ደውዬለት ነበረ። ጆሲም እስቲ እናያለን፣ ከቦስካ እየተነጋገርን ያለነ የተነጋገርን ነገር ከእግዚአብሔር ጋራ ሃይሚና ብሩኬን አንድ ለማድረግ እንጣጣራለን። ግን በአሁን ሰዓት ብዙ ነገር የረፈደ ነገር አለ። በአሁን ሰዓት ሁለቱም ውሳኔያቸው በጣም የሚደብር ውሳኔ ነው። የተወሳሰኑት መሀላቸው ላይ ሰው እያስገቡ ስለሆነ መሀላቸው ሰው ካልወጣ ይሄ ነገር አይፈታም ብሏል። እንግዲህ እኔ ሚመስልኝ ሚመስልኝ ሃይሚና ብሩኬን እኔ እንጃ ብቻ ለብቻ አምጥተው ለብቻ ቦስና ጆሲ ሆኖ አነጋግሯቸው ቢያስታርቋቸው ጥሩ ይመስለኛል ማለት ነው። ጆሲ በዚህ አጋጣሚ አመሰግናለሁ ስለ አወራኸኝ ማለት ነው። እና ቤተሰብ በጣም የሚጨንቅ ነገር ነው የተደረገ ያለው፣ በጣም የሚያስጠላ ነገር ነው የተደረገ ያለው። ሃይሚዬ የኔ ፍቅር እንግዲህ ትንሽ ብትረጋጋ ደስ ይለኛል። ከሰው አፍም ከምናምንም እንደ ትንሽ ዕዳ ቡታጅራ ማርያምን ርፍ ብትል ይሻላል። እግዚአብሔርን ነው ምላችሁ። እና ከዚህ በኋላ እንደው ሁለቱ ብቻ ቢመጡና ቢነጋገሩ መሀል ላይ ሰው ባያመጡ። አሁን ለምሳሌ ብሩኬ፣ አሁን ሀይሚ ብጠረው ያችን አንጠልጥሏት ነው የሚመጣው፣ ግን ሀይሚ ሰው እንዳታመጣ ካላት አታመጣ እና ብሩኬ፣ ብዙዎቻችን አንጫ ነው ነው የምለው። ነገ ተነግ ወደ አብሮ ታርቆ ከመጡ እኛ ወደኋላ የምንቀረው እኛን አሽቃባጭ የምንባለው። ብሩኬም ተናግሯል ከዚህ በኋላ ምንም ነገር ባረግ ማንም ሰው እንዳይናገረኝ ስለኔ ማንም ሰው አያገባውም ብሏል ትናንትና በተናገረው ነገር ማንም ሰው ስለኔ የሚያገባው ነገር የለም ከዚህ በኋላ የፈለግኩትን የፈለግኩትን ማድረግ መብቴ ነው አንድ ሰው እንዳይናገረኝ ስለኔ ህይወት አይመለከታችሁም ብሏል ማለት ነው ለእኛ ማለት ነው እኛ ደግሞ ምን መሰላችሁ ብሩኬን ስለምንወድግ አባቴ ስለምናከብር? የአንተን ጥሩነት ስለምንመኝ መጥፎ ነገር ላይ ስትሄድ አንተን መክረን መመለስ ስላለብን ነው እንጂ እኛ አዎ፣ እውነትንም ስለ አንተ ህይወት አይመለከትም። ልክ ነህ፣ ልክ ነህ። አላጠፋም። ግን ምንድን ነው የሚወዱ ኦዲንሶች አንተ ስምክ ሲጠፋ፣ ስምክ ሲበላሽ መስማት የማይፈልጉ ብዙ ኦዲንሶች አሉ ቡራዬ። ለዛ ነው እንጂ እኛ የተናገርነው አንተን ጠልተን አይደለም። ስለዚህ እባካችሁ ለምትናገሩት ነገር ትንሽ የሆነ በቁለ ኦዲንስ ያስከፋለሁ አያስከፋም። ስለሚወዷቸው ነው። ሀይሚንም ብሩክንም የሆነ ነገር ስታደርጉ ስለሚወዷቸው ነው የሚጫናችሁ፣ የሚናገሯቸው ለዛ ነው። እና እባካችሁ የሀይሚዬን ይህን ስም ባለትዳር አመታችሁ አመጣች ምናምን እያላችሁ የሀይሚ ከሀይሚ ጦስ ጥንቡሳ ተንይዛችሁ ገደል ግቡ። የሀይሚን ስም አታንሱ። ሀይሚ ቆሻሻ ሴት አይደለችም። ራሷን ምታቅ ጎበዝ፣ ጠንካራ ብቿን ከቡርክ ትጣጥራ ደረሰች። ጎበዝ ነች፣ በራሴ የመተማመን ሀይል ያላልነች። ስለዚህ ማንም ሰው ሀይሚን እየነካ አፉን እንዲከፍት አልፈልግም ማለት ነው። ባለትዳር አይደለም ልጁ ባካችሁ። ባለትዳር ነው እያላችሁ አፋችሁ ለምከፍቱ ሰዎች ይህን ነገር ልንገራችሁ ብዬ ነው። ልጁ ምንም ነገር ግን ነጻልን ነው። እባካችሁ ግን ነጻልን ነው እንዴ! ሆ ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በደንብ አድርጋችሁ ላይክ አድርጉ። ቤተሰብ ላይክ የለም ላይክ በደንብ አድርጉ፣ ባካችሁ ላይክ አድርጉልኝ ቪዲዮዬን እንዲደርስ ለሁሉ ሰው ይድረስ። እስቲ ንግግሬ እባካችሁን